መንግስት የመሬትና የቤት ምዝገባን በተመለከተ አዳዲስ ውሳኔዎችን እያሳለፈ ይገኛል። በእነዚህ ውሳኔዎች ምክንያትም ለበርካታ ዓመታት ሲጠየቁ የነበሩ ጥያቄዎችን የሚመልሱ ምዝገባዎች ተጀምረዋል። በሌላ በኩል ደግሞ ከደሞዝ ጭማሪ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። ከሰሞኑ የተደረገው የደሞዝ ጭማሪ ጥያቄዎች በድጋሚ እንዲቀርቡ ምክንያት መሆኑን አውቀናል። ከደሞዝ ጭማሪ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በግል ተቋማት ተቀጥረው የሚሰሩ ሰራተኞች ተጠቃሚ እንዲሆኑ ዝቅተኛ የደሞዝ ወለሉን ውሳኔ መስጠት እንደሚያስፈልግ ተገለጸ። በተለያዩ የግል ተቋማት ተቀጥረው የሚሰሩ ሰራተኞች ተጠቃሚ የሚሆኑበትን ሁኔታ ለማመቻቸት ዝቅተኛ የደሞዝ ወለሉን ውሳኔ መስጠት ያስፈልጋል ሲል የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አሳስበዋል። ኮንፌዴሬሽኑ የመንግስት ሰራተኞችን የደሞዝ ክፍያ በተመለከተ ይፋ የተደረገው ማሻሻያ የሚበረታታ ስለመሆኑ ገልጿል። ነገር ግን በግል መስሪያ ቤት ተቀጥረው የሚሰሩ ሰራተኞችን ተጠቃሚ ለማድረግ አጠቃላይ የአገሪቱን ዝቅተኛ የደሞዝ ወለል በማውጣት ተግባራዊ ማድረግ እንደሚያስፈልግ አስታውቋል። የኮንፌዴሬሽኑ የኮሚኒኬሽን ባለሙያ አቶ ሰለሞን ዜና መንግስት ለሰራተኞቹ ያደረገው የደሞዝ ማሻሻያ በተደጋጋሚ ኮንፌዴሬሽኑ ሲያነሳቸው ለነበሩ ሀሳቦች በከፊል መልስ የሰጠ ስለመሆኑ ማሳያ ነው ሲሉ ተናግረዋል። በመሆኑም ከመንግስት በተጨማሪ የግል ሰራተኞችንም ተጠቃሚ እንደሚያደርግ የሚጠበቀው የአጠቃላይ ዝቅተኛ የደሞዝ ወለል ውሳኔ ተግባራዊ እንዲሆን ለማድረግ አሁንም ድረስ ጥያቄ እየቀረበ መሆኑን ገልጸዋል። በተለይም በኢንዱስትሪ ፓርኮች ውስጥ ተቀጥረው የሚሰሩ ሰራተኞች በጣም አነስተኛ የሆነ ክፍያ እንደሚያገኙ አንስተዋል። ከቅርብ ጊዜያት ወዲህ የአውሮፓ ህብረት ባወጣው ህግ መሰረት ማንኛውም ምርቶችን ለመቀበል ምርቶቹ ከሚመረቱበት አግባብ በተጨማሪ የስራ ቦታው ለሰራተኞቹ ምቹ ካልሆነ፣ እድሜያቸው ለስራ ያልደረሱ ሰራተኞች ከተቀጠሩ፣ እንዲሁም ደግሞ ክፍያቸው በጣም ዝቅተኛ ከሆነ ወደ አውሮፓ ሀገራት እንዳይገቡ መከልከሉን አስታውሰዋል። በመሆኑም የግል ሰራተኞችንም ተጠቃሚ የሚያደርገው የዝቅተኛ ደሞዝ ወለል ውሳኔ በቅርቡ መንግስት በተገቢ ሁኔታ ሊመለከተው የሚችልበት ሁኔታ ሊኖር እንደሚችል ጠቁመዋል። ኢትዮጵያ ሀገር አቀፍ የደሞዝ ቦርድ የሚያቋቁመውን አዋጅ በህዝብ ተወካዮች ምክር ቤት ካጸደቀች ስድስት ዓመታትን ብታስቆጥርም እስካሁን ግን ዝቅተኛ የደሞዝ ወለልን አልወሰነችም። በዚህም ምክንያት በግሉ ዘርፍ ተቀጥረው የሚሰሩ ሰራተኞች ላይ ከባድ ጫና እየደረሰ እንደሚገኝ በተደጋጋሚ ተገልጿል። በሌላ በኩል ደግሞ መንግስት ብዙዎች በጉጉት ሲጠብቁት በነበረው በመኖሪያ ቤት ጉዳይ ላይ አስደሳች ውሳኔ ማስተላለፍ ጀምረዋል። የአዲስ አበባ ከተማ ካቢኔ በቅርቡ መደበኛ ስብሰባውን በማከናወን የማህበር ቤቶችን በተመለከተ ውይይት አድርጎ ውሳኔውን ይፋ አድርጓል። በዚህም መሰረት ተቋርጦ የነበረው የመኖሪያ ቤት ህብረት ስራ ማህበራት አገልግሎት እንዲቀጥል ተወስኗል። አገልግሎቱን ለማስቀጠል ተጠንቶ የቀረበ የውሳኔ ሀሳብ ላይ የመልካም አስተዳደር ጥያቄ ሊፈታ በሚችል አግባብ የውሳኔ ሀሳቡ ማለፉን ነው የከተማ አስተዳደሩ ያስታወቀው። ሂደቱም መንግስት በሚያስቀምጠው አቅጣጫ መሰረት የሚከናወንና የመኖሪያ ቤት ህብረት ስራ ማህበራት አገልግሎትን የሚያስቀጥል መሆኑ ታውቋል። በተመሳሳይ የባህር ዳር ከተማ አስተዳደር የነዋሪዎችን የመኖሪያ ቤት ጥያቄ ለመፍታት ቅድመ ዝግጅት ማጠናቀቁን ተቀዳሚ ምክትል ከንቲባ ጎሹ እንዳልማው ተናግረዋል። የከተማው ህዝብ ከሚያነሳቸው ጥያቄዎች ውስጥ የመኖሪያ ቤት አቅርቦት አንዱ በመሆኑ ጥያቄውን ለመመለስ ከ2006 ዓ ም ጀምሮ ለተደራጁ 896 ማህበራት መሬት ቀርቦ አብዛኛዎቹ መሬቱን ማግኘታቸውን ገልጸዋል። በቀጣይም የመኖሪያ ቤት መስሪያ ቦታ ለመስጠት የከተማ አስተዳደሩን የጸጥታ መዋቅር፣ የመንግስት ሰራተኞችንና የከተማ ነዋሪዎችን እንደ ቅደም ተከተላቸው ለማደራጀት ለምዝገባ ዝግጅቱን ማጠናቀቁን አሳውቀዋል። አሁንም ካለው ሰፊ የህዝብ ጥያቄ አኳያ በ2013 በማህበር መደራጀት እንዲቆም የከንቲባ ኮሚቴ ወስኖ እንደነበር ተጠቁመዋል። አሁን ግን እገዳው ተነስቶ መደራጀት እንዲቻል የከንቲባ ኮሚቴው መፍቀዱን ገልጸዋል። የከተማ ከንቲባ ኮሚቴው ከ500 በላይ የቤት ማህበራት እንዲደራጁ የፈቀደ ሲሆን አደረጃጀቱን በቤት ሥራ ማህበር መመሪያ መሰረት ይሆናል ተብሏል። የማደራጀት ሂደቱ በሦስት ምዕራፍ እንደሚከወን የተገለጸ ሲሆን የመንግስት ሰራተኞች የጸጥታ አካላትና የከተማዋ ነዋሪዎችን የማደራጀት ሂደት በቅደም ተከተል ይከናወናል። ነዋሪዎች ለመደራጀት የቀበሌ መታወቂያ ማቅረብ የሚጠበቅባቸው ሲሆን በቂ ዝግጅት በመደረጉ በአጭር ጊዜ የማደራጀቱ ስራ እንደሚጀመርና በአራቱም አቅጣጫዎች የቦታ ዝግጅት እንዲደረግ መወሰኑም ታውቋል ታውቋል። ይህ የማህበር ቤት ጉዳይ በበርካታ ከተሞች እንደሚቀጥልና መንግስት የቤቶችን ጉዳይ በትኩረት እንደሚመለከተው ማሳወቁ ይታወቃል። በዚህም በቀጣይ ዓመታት 1.5 ሚሊዮን ቤቶች እንደሚገነቡ ተገልጿል። በአዲስ አበባ ከተማ ብቻ በዘንድሮ ዓመት በመንግስት አስተባባሪነት ከ50ሺ በላይ ቤቶችን ለመገንባት የሚያስችል ዝግጅት መጠናቀቁ ታውቋል። በዚህም በመንግስት አስተባባሪነት 50305 ቤቶችን በመንግስትና በግል አጋርነት ደግሞ 97ሺ ቤቶችን ለመገንባት የሚያስችል ዝግ ዝግጅት ተጠናቋል ተብሏል። በማህበር የተደራጁ 65 ማህበራትን ከ5000 በላይ ቤቶች ግንባታን መጀመራቸው ተገልጿል። መንግስት መውሰድ የጀመራቸው እነዚህ የቤት ውሳኔዎች ከመጪው ምርጫ ጋር የተያያዙ ናቸው ሲሉ በርካታዎች ሀሳባቸውን ገልጸዋል። በሌላ መረጃ ደግሞ የህዝብ እንግልትን ያስቀራል የተባለው የመሬት ፕላንና የግንባታ ክላስተር በይፋ ስራ ጀምሯል። በአዲስ አበባ ከተማ አስተዳደር ውስጥ በተለይ በመሬትና ግንባታ ዘርፍ የሚስተዋሉ የመልካም አስተዳደር ችግሮችንና የተገልጋይን እንግልት ለመቅረብ